አሜሪካ ዩኤስ የሚባል ሀገር ታገለች። አዎ፣ ከዛ ነው የመጣው፣ ከዛ ነው የመጣው። እያየሁ ነበር በዩትዩብ የእግዚአብሔር ሰው፣ ጉባኤው እንዲሰማልኝ የምናገረው በዩትዩብ ሁል ጊዜ ይከታተለዋለሁ። አሜሪካ፣ አዎ፣ እዛ ሆኜ በቃ ሁል ጊዜ እዚህ ጉባኤ እናንተ በአካላችሁ ነው እዛ በመንፈስ ይመስላል ግን ጌታ፣ ወይ አንድ ቀን አድርሰኝ ያልኩኝ ዛሬ ነጥቻ። አንድ ቀን አድርሰኝ ጥይትሽን ሁሉ እግዚአብሔር ሰምቻለሁ አለ። አቅም እያለሽ እውቀት እያለሽ ወደኋላ ወደኋላ እንድትቀር ኋላ በህይወትሽ ላይ ሰልፍ ወጀብ ያበዛ ጠላት፣ እጅግ የሚከራከር እጅግ የሚገዳደር፣ አንዴ በኢኮኖሚሽ ላይ ጣልቃ እየገባ፣ አንዴ በጤናሽ ላይ ጣልቃ እየገባ፣ አንዴ በቤተሰቦችሽ ጉዳይ ላይ ሰልፍ እየቀሰቀሰ፣ ምን ልሁን እስከምትይ ድረስ ከአእምሮሽ በላይ ሊሆን፣ እውነት ነው። ብቻን ቀርቻለሁ ዛሬውኑ ሞተሽ ይህ የእሷ መቃብር ነው ቢል ሰይ የሚል እውነት ነው። በሌላ መንገድ ሁሉ ሞክሮሽ ስላቃተው አሁን እዚህ ጋር ለአንቺ የሆነ ሰበብ የሚፈልግ እንድትታመ ተስማሚ ጤናሽ ልክ እንዳይሆን የሆነ ነገር በአንቺ ጤና ውስጥ ሊፈጥር መንፈሱ ትግል ላይ ነው። እግዚአብሔር ደግሞ ጥያለው አለ። የሚከስሽ ተጥሏል ብሎኛል። ከአሁን በኋላ ደግሞ ስራሽ ጌታን ማገልገል ይሆናል። ሙሉ ነሽ። እርግጠኛ ነኝ ከዛሬ ቀን ጀምሮ ከሰማይ ወደ ታች የሚዘንብ ጸጋ ባንተ ላይ ያርፋል፣ ባንቺ ህይወት ላይ ያርፋል። አሁን አንተ የተናገርከውን እግዚአብሔር ላንተ የተናገረህን ለእኔ ሞት ተደግሶልኝ የቤቴ አድራሻ በሙሉ ተሰጥቶ፣ አንተ አሁን በምትላቸው ሰዎች ማናቸው ጌታዬ ግለጽልኝ እያልኩ በአንተ ስማቸው ተገልጿል። እግዚአብሔር ክብሩን ጠቅሎ ይውሰድ፣ ክብሩን ይውሰድ። ትክክለኛ ነቢይ ጸጋዬ የምል አንድ ስም ካየው በኋላ በሚቀጥለው ዘገዬ ይላል። አባቴ ነው አባቴ ሽ አቤት! እኔ ጌታ አቤት አቤት! ጉድ ነው። ከ2014 ከሚያዚያ ወር ጀምሮ እስካሁን በጣም ጠንካራ በሆነ ውጌ ላይ ያለ የጠላት ስብስብ ከዙሪያ ሻለ፣ አንድ ሰው አየሁ፣ ተስፋዬ የሚባል ከተስፋዬ ጎን ደግሞ ሲሳይ የሚባል ሰው አየሁ። ሲሳይ አባቴ ነው፣ አባትሽ ነው። ተስፋዬ የማውቀው ሰው ነው፣ በቅርበት የማውቀው ስሳይ አባትሽ ነው። ተስፋዬ ደግሞ የማውቀው ሰው በዚያ ሀገር አይደለም፣ ግን በቅርበት ታውቀዋለሽ፣ በቅርበት ታውቀዋለሽ ሪሌሽን ብሎ በጣም እየጨቀጨቀኝ ያለ ሰው ርቄ። ከዚህ በኋላ ማንም በኖርማል ስምሽ እንዳይጠራ እኔ ደግሞ ቀይሬያለሁ፣ ነቢት ኤልሳቤት አሜን። ማነስንሽ እኔ ኤልሳቤጥ ነው ስሜ። ዮሴፍ ህልም ሲያይ ከሳሾችን ነው ጠላት ያዘጋጀው ጉርጋት የሚጥሉትን ወስዶ የሚሸጡትን ታውቃላችሁ መቼም። ትንብት በሰማችሁ ቁጥር ጠላትም እያፈራችሁ ነው፣ ይሄን ይወቁ። ግን ትንብቱ የጠላታችሁን ብዛት አልፎ ይፈጸማል። ሮሳዲያ በበለበ ጄኔ እግዚአብሔር ጊዜ ሳለ ወስድ ካታያ ሎሳካቫያ ጊዜ ሳልወስድ እባርክሻለሁ። ጩኸትሽን ሁሉ እግዚአብሔር ሰምቻለሁ አለ። ቀድመ እውቀት እያለሽ ወደኋላ ወደኋላ እንድትቀሪ በሕይወትሽ ላይ ሰልፍ ወጀብ ያበዛ ጥላት እጅግ የሚከራከር እጅግ የሚገዳደር አንዴ በኢኮኖሚሽ ላይ ጣልቃ እየገባ አንዴ በጤናሽ ላይ ጣልቃ እየገባ አንዴ በቤተሰቦችሽ ጉዳይ ላይ ሰልፍ እየቀሰቀሰ ምን ልሁን እስከምትይ ድረስ ከአእምሮሽ በላይ ሊሆን መንገድሽን እየዘጋ መስመርሽን እየጠልፈ፣ አቤ ሰውን ሁሉ ጠላት ይከሳል፣ ያንቺ ደግሞ ይለያል ባሪያውኑ ሞተሽ ይህ የእሷ መቃብር ነው ቢል ሰይ የሚል እውነት ነው እውነት ነው። አሁን ስሚ፣ አንደኛ ዕድሜሽ ይቀጥላል። አሜን። በአጭር አንቺ ቀርቶ አንቺ እንዲሞት ማትፈልጊው ሰው እንኳን በአጭር አይሞትም። በሌላ መንገድ ሁሉ ሞክሮች ስላቃተው አሁን እዚህ ጋር ለአንቺ የሆነ ስብ የሚፈልግ እንድትታመሚ ጤናሽ ልክ እንዳይሆን የሆነ ነገር በአንቺ ጤና ውስጥ ሊፈጥር መንፈሱ ትግል ላይ ነው። እግዚአብሔር ደግሞ ጥያለው አለ። የሚከስሽ ተጥሏል ብሎኛል። ሩሳ አሜሪካ ዩኤስኤ የሚባል ሀገር ታውቂያለሽ? አዎ። ከዛ ነው የመጣው። ከዛ ነው መጣው። ዩቲዩብ እያየሁ ነበር። በዩቲዩብ እግዚአብሔር ሰው ጉባኤው እንዲሰማልኝ የምናገረው በዩቲዩብ ሁል ጊዜ እከታተለዋለሁ። አሜሪካ? አዎ። እዛ ሆኜ በቃ ሁል ጊዜ እዚህ ጉባኤ፣ እናንተ በአካል ናችሁ፣ እዛ በመንፈስ እቅ ጌታ አንድ ቀን አድርሰኝ። አንድ ሰው ላይ የሱስ ያጨበጭብ። ከአሁን በኋላ ደግሞ ስራሽ ጌታን ማገልገል ይሆናል። የሚገርም መንፈሳዊ ዓይን ሃሌሉያ አጋንንትን ታስወጪያለሽ፣ ምስጥራትን ትገልጪያለሽ፣ በብዙ እስራት ላሉ ሰዎች መድኃኒት ትሆኛለ አንቺ ካለሽበት አካባቢ ሁለት ሰዎች ሲመካከሩ አየው አንደኛው ቴድሮስ ይባላል አንደኛው ደግሞ ባህሉ ይባላል ሁለቱ ሲመካከሩ አየው በአንቺ ጉዳይ ለምን የአንቺ ፎቶ በሌላ ሰው በኩል ሄዶ ወደ ነሱ እጅ ገብቷል ሁለቱም ለመዋርት ረጅም ጊዜ ልምድ ያላቸው ናቸው አንደኛው እንደዚህ ከግማሽ ፋርቲሽ እንድያዝ እንደዚህ ተከብለሽ እንደተታመሚ ብዙ ዋጋ ከፍሏል የማይታወቅ ጽሁፍ በፎቶች ላይ ሲጻፍ አየው ማይነበብ ትርጉም የሌለው ዛሬ በኢየሱስ ስም መንፈሳቸውን ዱቀት አድርጊያለሁ ሙሉነሽ ሙሉ ነሽ እርግጠኛ ነኝ። ከዛሬ ቀን ጀምሮ ከሰማይ ወደ ታች የሚዘንብ ጸጋ ባንቴ ላይ ያርፋል፣ ባንቺ ህይወት ላይ ያርፋል። በጤና ማጣት ሊመቱሽ ያላደረጉት ጥረት የለም። እምቢ ብሏችኋል። አልቻሉም። እስካሁን ያልቆመ ሙከራ አየሁ። እውነት ነው። ለእነሱ ደግሞ የአንችን ፎቶ ያቃበለው በጣም በብዙ ነገር የሚቀራረብ ምንም እርቀት የሌለው አንድ አቅጣጫ ቢናገር እንኳን ይከብዳል፣ ግን እስከ ሁለት ነፍስ የገደለ ሰው ነው። ይሄ የአንችን ፎቶ ሶስት ለማለት ነው የጣለው። ኢየሱስ፣ አሁን አንተ የተናገርከውን እግዚአብሔር ለአንተ የተናገረህን ለእኔ ሞት ተደግሶልኝ የቤቴ አድራሻ በሙሉ ተሰጥቶ አንተ አሁን በምትላቸው ሰዎች ማን ናቸው ጌታ ግለጽልኝ እያልኩ በአንተ ስማቸው ተገልጿል። እግዚአብሔር ክብሩን ጠቅልሎ ይውሰድ። ክብሩን ይውሰድ። ትክክለኛ ነቢይ በእውነት አትሞችም። አሜን። ግማሹ እንኳ አልኖርሽ፣ ሩብ ነውን የኖርሽ? ገና ሶስት እጥፍ ከፊት አለ። እግዚአብሔር የዕድሜ ባለጠጋ ያደርጋችኋል። እናንተን መቅበር የሚፈልጉትን ሁሉ ወገብ ይዛችሁ ቆማችሁ ትቀብራላችሁ። ኢየሱስን የሚጠራ ሰው ያለ ጊዜ አይሞትም። አሜን። ምክንያቱም የኔና የእናንተ ኢየሱስ የሞትን መውጊያ የሰበረ ነው። አሜን፣ አሜን፣ አሜን። እጅግ ትቆያለሽ። አሜን። እሺ፣ እሺ። በጣም በህይወት ትቆያለሽ። አሜን። አንድ ቤት አዩ፣ ብዙ ጊዜ የሆነ የሂንድ ዜጋ ያለበት ቤት አዩ፣ የሆነ ሲላስል ምናምን ያለበት ቤት ላይ ጸጋዬ የሚል አንድ ስም ካዩ በኋላ በሚቀጥለው ዘጌ ይላል፣ አባቴ ነው። አባቴሽ? አዎ አቤት ጌታ፣ አቤት አቤት፣ ጉድ ነው አይደለም። የህንድ ሟርተኛ ከፈለጉ ወደ ጥልቅ ወርዶ ከሉሲፈር ጋር በአካል አውርቶ ቢመጡ ያንቺን እድሜ ሊያሳጥሩ አይችሉም። እውነት ነው። ደግሞ እግዚአብሔር በብዙ መንገድ ከዚህ በኋላ ስምሽን ያስጠራል። አንደኛውን የአንቺን ሞት ከሚመኙ ሰዎች ማናቸውም አንቺን ቀድሞ ነው የሚሞቱት። ነገር ተገለበጠ። አዎ፣ የጻድቅ ሰው ሞት ሟርተኛ አይሰማም። ለብዙዎች እግዚአብሔር መፍትሔ አድርጎ ይህንን እጅሽን ይጠቀማል። ከዚህ ቀን ጀምሮ ሰላም ሲቲ ብዙዎች ከሚታመሙበት በሽታ ይፈወሳል። በርሽ ተከፍቷል። አሜን። ወደኋላ እንድትቀሪ እግርሽ ላይ ገመድ እየጣለ ያለ ሟርተኛ ሁሉ አሁን ተመቷል። የመጡ ይቅርታ ሊጠይቁ ያሉ ብዙ ሰዎች አሉ። አሜን። እኔም እሱ ነው የጸለይኩት። የሚሸነፉ አሉ። አሜን። እጅ የሚሰጡ አሉ። አሜን። ወደኋላ መቅረት በሆነ በሆነ ነገር መያዝ አይሆንልሽም። አንድ በአንድ ደጅሽ ተከፈተ። አሜን። እዛ አሜሪካን ምድር ላይ ደግሞ እግዚአብሔር አምላክ ነምበር ዋን አድርጎ ሊባርክሽ ነው። አሜን። እሺ፣ አንድ ቤት አይደለም፣ ደብል ቤቶች አዩ የልጅ ልጅ ትንሹ አሜን፣ ስድስት ዓመቱ ነው። የእግዚአብሔር ሰው አፉ አንደበቱ ቃላት ማውጣት አልቻለም ከፍች ያለው አሜን። በኢየሱስም ምላሱ ይፈታ። ችግር ለእሱም የሚዘምር ሰው ይሆናል፣ የሚገርም ዘማሪ። በኢየሱስም ምላሱ ተፈታ። ስጀምር ለታምር ነው እንጂ በሽታ አይደለም። የሚያሱ እንድዘምር በዚህ ብላቴና ላይ የእግዚአብሔር ጸጋ ወረደባት። አትፍሪ እሺ። ልጁ ይዘምራል ይዘምራል አለ ጌታ እግዚአብሔር ከአንቺ ጋር በሕይወትሽ ላይ በኃይል የሚበራ አንድ ብርሃን አይቻለሁ። አሜን። እግዚአብሔር ከዚህ ቀን ጀምሮ መንገድሽን የብርሃን አረጋለሁ አለ። አሜን። ኢየሱስ ጌታ ከክብርሽ፣ ከደስታሽ፣ ከመኖርሽ ጋር የሚሻማውን ጠላትን እግዚአብሔር ከዚህ ሰከንድ ጀምሮ ከእግሪሽ በታች አረጋለሁ። ሶስት ድፍን አመት፣ ባንቺ ላይ ከባድ ፕላን ያለው ጠላት ናይ ከ2014 ከሚያዚያ ወር ጀምሮ እስካሁን በጣም ጠንካራ በሆነ ውጌ ላይ ያለ የጠላት ስብስብ ከዙሪያ ሻለ እውነት ልክ 2014 ሚያዚያ ወር ላይ አንድ በህይወትሽ ላይ ተነስቶ የበረደ ወጀብ አለ። ከዛ እስካሁን ድረስ ደግሞ አንዴ ጸጥ፣ አንዴ ብልግ እያለ ሊከስሽ የሚፈልግ ከባድ ዝግጅት ያለው ጠላት ካንቺ ዙሪያ አለ። እግዚአብሔር ዛሬ እገለብጧለሁ። አሜን፣ በኢየሱስ አሜን። አንቺ አሁን ልክ እንደዚህ ትንቀሳቀሻለሽ። አንቺን እንዲህ ባየ ቁጥር የሚናደድ መንፈስ አየሁ። ዛሬም ትራምዳለች፣ ዛሬም አለች። እቺ የኖረች ናት፣ እንደ የምል በብዙ ቁጣ ውስጥ የሚሞላ ሰው አየሁ። እውነት ከዚህ በፊት ከስድስት ዓመት ጀምሮ አንድ ግቢ አየሁ። ልክ ብዙ ሰው ተሰብስቦ የሚኖርበት ኮንዶሚኒየም ቤት አየው ዛሬ ስድስት ዓመት እዛ ቤት ደግሞ በሆነ ጉዳይ የገባ ያንቺ ፎቶ አየው። ፎቶ እንዴት ነው የሆነው? የሆነ አንድ ሰው ሲመረቅ በመረቃ ቀን የተነሳችሁትን ፎቶ አየው። ልክ የሌላ ሰው ፎቶ ሁሉ በመደዳ ካለው ያንቺ ፎቶ በመቀስ ተቆርጦ በግል ተወስዶ አየው። ከብዙ ሰዎች አንድ ተመራቂ ሰው አየው። ሌሎችም አሉ ግን፣ ከብዙ ሰዎች ወደ ስድስት ሰባት ከሚሆኑ ሰዎች መሀል ያንቺ ፎቶ በግል ተቆርጦ ተወስዶ አየው። ምንም ስኬት የሚባል ነገር እንዳታገኝ እንዳትቀጥይ፣ በጀመርሽው ነገር ላይ እረፍት እንዳይኖሪሽ ለማድረግ ስጀመር ከመዋርቱ ከድግምቱ ባለፈ፣ ሄሎ ባለ ቁጥር ስለ አንቺ በተነሳ ቁጥር አንቺ የሌለሽበትን የሚያወራ ሀሳብሽ የሌለበትን የሚያወራ መዋርቱ ብቻ አይደለም፣ ምላሱ የራሱ መዋርት ነው። አንድ የሚቀጣ ሰው አለ። አሜን። ቀጣ፣ እግዚአብሔር ከዙሪያችሁ ሰይጣንን ብቻ አይደለም የሚቀጣው የሰይጣን አስተባባሪዎችንም ይቀጣል። አንቺ እኮ ስለ አንቺ ከሚወራ ነገር ሰፋ ያለ ነገር ወደ አንቺ እንዳይደርስ እግዚአብሔር ራሱ ከልክሏል። ለምን ልብሽ እንዳይሰበር ስለፈለገ፣ እግዚአብሔር የሆነ የሆነ ወሬዎች ወደ አንቺ እንዳይደርስ ገድቧል። አንዳንድ የሚወሩ ውሎሽን፣ እንቅስቃሴሽን፣ ኑሮሽን፣ ህልምሽን ማይወክል ነገር አለ ከአንቺ ዙሪያ። ግን አንድ ነገር ስሚ አሁን እግዚአብሔር ለአንቺ ሊፈርድልሽ ስለመጣ ቅጣቱ መንፈሱ ብቻ አይደለም ሰውየውን ጭምር ጀምሯል። ሆን አንተ ግልጽ በጣም በሚገርም ሁኔታ ለአንቺ የተዘጋጀ ሽኝ ታየው። አሜን። እዚህ ኢትዮጵያ ሀገር አንቺ ኖራለሁ ብትይ እንኳን የፈለገ ቢጸልይ አይሆንም። ደከመኝ ደከመች በጣም ሰምቻለሁ። ምንም ፈቀቅ የሚል ነገር የለም። ፈቀቅ የሚል ነገር ጨርሰው ብዬ ነው እንጂ እነግረሃለሁ። አሁን ስለዚህም ሰው ነገር ማለት ነው ነው አይደል? ከዚህ በፊት ሲባል የቆየ ሁሉ ትንብቱ ልክ ነው። ከትንብቱ ጋር የሚሻማ የሆነ ቡድን አለ እንጂ የሆነ ጭፍራ አለ እንጂ ትንብቱ ልክ ነው። የለ የለሽ የተባልሽውም ልክ ነው። ተባረክ ያለሽ የተባልሽውም ልክ ነው። የብዙዎች እናት ነሽ የተባልሽውም ልክ ነው። አሜን። ታገለግ ያለሽ የተባልሽውም ልክ ነው። አሜን። ግን ክብርሽን የሚያዘገይ እጅ አለ። እሱን ዛሬ እግዚአብሔር ይሰብራል። አሜን። ሰበር አዲያሮሳካ አንድ ሰው አየው ተስፋዬ የሚባል ከተስፋዬ ጎን ደግሞ ሲሳይ የሚባል ሰው አየው ሳ አባቴ ነው አባትሽ ነው ተስፋዬ የማውቀው ሰው ነው በቅርበት የማውቀው ሳ አባትሽ ነው። ተስፋዬ ደግሞ የማውቀው ሰው በዚህ ሀገር አይደለም፣ ግን በቅርበት አውቀዋል በቅርበት አውቀያለሽ። ሪሌሽን ብሎ በጣም እየጨቀጨቀኝ ያለ ሰው ርቅ ያለ እየጨቀጨቀሽ ነው። በጌታ ያልሆነ አሁን አንደኛ ከአባትሽ ቤት ዙሪያ እግዚአብሔር የሚያፈርሰው ነገር አለ። አሜን አሁን እግዚአብሔር አሜን ወደ ፊት አይደለም ከአባትሽ ከሲሳይ ቤተሰብ ዙሪያ አሜን፣ በዚች ሰከንድ እግዚአብሔር የሚያፈርሰው ነገር አለ። አሜን ይፍራስ፣ በኢየሱስ ዓለም አደግን፣ እግዚአብሔር ይሰብራል። አሜን። በኢየሱስ አባኮታ ያሲያ በትንብት ብቻ ጊዜ መጨረስን እግዚአብሔር ያበቃል። አሜን። በቃኝ እንደ ተባለልሽ ሆኖ የምታገኝበት ጊዜ ደረሰልሽ። በጣም አሁን ላይ ነው እንጂ ዝም የተባልሽው። ካሁን በኋላ ስምሽ በብዙ ቋንቋ ያንቺ ጉዳይ በብዙ አገር በብዙ ሕዝብ መሃል ሊወራ ጊዜ ደርሷል። በጣም በተሳካልሽ ሁኔታ በረራ ሲታደርግ ያየው። አሜን አላቼ ቫካሲያ የምትኖሪው ደግሞ ዘናጭ የሆነ አገር አሁን በእጅሽ ገብቷል። ካሁን በኋላ በቀሪ ዘመንሽ ደግሞ እግዚአብሔርን ታገለግያለች። ከዚህ በኋላ ማንም በኖርማል ስምሽ እንዳይጠራ እኔ ደግሞ ቀይሬያለሁ፣ ነቢት ኤልሳቤት አሜን ለየሱስ። ማነው ስሜ? እኔ ኤልሳቤጥ ነው ስሜ። ሲጀምር እናንተ እዚህ ጋር ትባረካላችሁ ሲባል የሚሰማ የአየር አለቃ አለኩ። ዮሴፍ ህልም ሲያይ ከሳሾችን ነው ጠላት ያዘጋጀው። ጉርጋት የሚጥሉትን ወስዶ የሚሸጡትን ታውቃላችሁ መቼም። ትንብት በሰማችሁ ቁጥር ጠላትም እያፈራችሁ ነው፤ ይህን ይወቁ። ግን ትንብቱ የጠላታችሁን ብዛት አልፎ ይፈጸማል። በዚህ ዓመት በመስማት ብቻ ሳይሆን ትንቢቱ አካል ለብሶ ወደ ቤታችሁ መጥቶ ታያላችሁ። ነብይነሽ ነሽ አንቺ። አሜን ታገለግያለሽ። እንደዚህ በብዙ ጩኸት ምናምን አይደለም ነክተሽ። አሜን ፋውስ ያልፋ ባዳጋላ ታናግረሽ ወዲያው ይጸና ማሃካቲያ ሮሳ ቬና ካዲያራ በጣም ብዙ አይነት ቅርጽ ያለው ቁልፍ በእጁ አይቻለሁ። አሜን አንቺ ትከፍቻለሽ፣ አንቺ ትዘጋያለሽ። አሜን አዴ ዳቫሲያ ሎታ ካቫያ ሮሳ ካቫዲያና አልናገርም ብትይ እንኳን የሚያናግር ቅባት እግዚአብሔር በውስጥሽ አስቀምጫለሁ። አሜን አሜን፣ ታወሬለሽ ከዚህ በኋላ የምታወሪው ቃል ለብዙዎች መፍትሄ መሆን ይጀምራል። አሜን። ከዚህ በኋላ ትንብት በህይወትሽ ላይ እየተደጋገመ አይቀጥልም። አሜን። ብዙ ነገር አንድ ባንድ ይፈጸማል። አሜን። ደግሞ አንድ ነገር ልትሰሪ ስታቅጂ ለማንም የኔ ሰው ነው ብለሽ አትናገሪ። እሱ ነው ችግሬ ተነግሮኛል በነቢያትም ይሄ መልእክት አትን ጋሪ ነፃ ስለሆነ እናገራለን። ትልቁ ነገር ይሄ ቻሌንጅ የሚያደርጉሽ ደግሞ አንቺ ዋና ነገር ስሚ፣ የአንቺ ነገር በሙሉ ተረክ ብሎ የሚለቀቀው አንቺ ጌታን ደግሞ ማገልገል ስትጀምሪ ነው። ነገሮችሽን ብቻ አይደለም እግዚአብሔር ያስለቀቀው ከአንቺ ጀምሮ ነው። ታላቅ ጸጋ

እኔ ሞቼ ትቀየር ያሉ ሰዎች መቀየርሽን ከቀናቶች በኋላ ማየት ይጀምራሉ። አሜን፣ አትፍሪ። አሜን። ይሄ ጊዜ ደግሞ ያንቺ ነው። አሜን። ከዚህ ሰዓት ጀምሮ ሁሉ ነገርሽ አንድ በአንድ መስመር ይዟል። አሜን። ኢየሱስ ጌታ ነው። ኦኬ። ደግሞ አንቺ ለገንዘብ አትጨነቅ። እውነት ከዚህ በኋላ ገንዘብ የሚባል ነገር አሜን፣ አልፈልግም አንተን ብትዩም ይመጣል። አሜን፣ ጊዜ ነው ምንጭሽ ተለቋል። አሜን፣ ከጤናሽ ጀምሮ እስከ ኢኮኖሚያሽ፣ እስከ አገልግሎትሽ፣ እስከ ነፍስሽ፣ አሜን፣ የሚታገል ጠላት በሙሉ ወድቋል። አሜን፣ ደስ ይበልሽ። በአጭር ጊዜ የሚገርም ምስክርነት አሜን። እዚህ ትመጪ ያለሽ ስትመጪ ብቻሽ አይደለም፣ በዛ ብለሽ ታጅበሽ። አሜን፣ ኑ እኔ የተባረኩበት ቦታ አሜን፣ በኢየሱስ ስም ሰብስበሽ ይዘሽ ትመጫለሽ። አሜን፣ በኢየሱስ ስም ተሳካልሽ።